ይታደሉታል እንጂ አይታገሉትም ነው እኮ ነገርየ ሁሉ። እንደው እንዴት አይነት መውደድ ነው ለዚች ለልጅ የሰጣት ግን። እረ እኔ ቀናሁኝ ቀናሁኝ። እንዴ በዛም ፈኪ፣ በዛም ፈኪ፣ በዛም እርግቧ፣ ድምቀቷ፣ ጠንበለሏ ወይኔ አይበገሪዋ ኧረ በአላ ዛሬም አህሙ ማልቀሱ ነው። አህሙ ዛሬም አልቀሱ ይመጣል ጠብቁ፣ አልኳችሁ ጠብቁ። አህሙ አልቅሱ ባይመጣ ጠብቁ፣ አልኳችሁ ጠብቁ። ፈኪ ድምቀቷ፣ ፈኪ አይበገሪዋ፣ ፈኪ ፈኪ ፈኪ። ኧረ ወይኔ! ኧረ እኛ ልጆች ትለያላችሁ በእውነት ትለያላችሁ። እንዴ በፍቅር ላይ ፍቅር ጨመራችሁብኝ እኮ እንዴ! የፈኪ ወዳጆች ትለያላችሁ ትለያላችሁ በእውነት ትለያላችሁ ለእናንተ ቃል የለኝም ፈኪ እንግዲህ ማንም ሊያሸማቀቃትና ማንም ሊያሳቀቃት አይገባም ፈኪ ድምቀት ናት የሚዲያው ድምቀት ሳቂተዋ ትንስያዋ እንቡጧ ታዳጊዋ ወይኔ የሰው መውደድ ሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰብ እንደምናላችሁ ደህና ናችሁ ሆይ እኔ ደህና ነኝ አልሐምዱሊላህ እናንተ እንዴት ናችሁ እኔ ያለውላችሁ ሰላም ሰላም ክርስቲያን ወገኖች ባላችሁበት አላ ይጠብቃችሁ እንግዲህ ዛሬ ነባ ቤት ጠብቁኝ አለች ነባ እዛ ውስጥ ገብቶ ፈኪ ፈኪ ፈኪ ፈኪ እናንተ እንዴ የእነ ልጅ እኮ ልናሳብደው ነው ረይ ፈኪ ትለያለሽ ያለሽ ትለያለሽ ሚዲያውን ተቆጣጥረሻዋል እንዴ በፍቅር ሽኮ ቃል ታሳብጅን ነው በቃ አሁንም አልቀሶ ምንም መላ የለውም። ቤተሰብ ቤተሰብ፣ አሁን ነገ አሁንም አልቅሶ ሊመጣ ነው። ፈኪ እኮ ማስመሰል አታውቅ፣ ሁሉ ነገር በግልጽ ስለሆነ ነው። ሁሉ ነገር በግልጽ የምታደርገው ነገር ሁሉ ግልጽ በግልጽ ነው። ቤት ገባሁኝና ይታደሉታልኝ እርግቦ

አሙ እንግዲህ ደግሞ እያለቀቀስክ አንዷ ደግሞ ምን አለች መሰላችሁ፣ ፈኪዬ እንዳትመጣ ብርሃን ነሽ አለች። ማልቀሳልፈልይህ ህይወቴ ድምቀት የልቤ ተስፋ ነሽ አለችመሳሰው አበባ ሰጣች። ፈገግታሽ ደበራ ልክ እንደ ፀሐይ፣ ብላ አበራች ንግግር

ዘሬንም ማንም እንዲነካብኝ አልፈልግም መከባበል ነው። ያላችሁንን እንግዲህ የሰው ሞዴል ስለዚህ ምናምን፣ ግን በሰላም ሆነ ጠፋችሁ። ለማንኛውም ፈኪ ደግሞ ኮሜንታተሮች እወዳችኋለሁ በእውነት ትለያላችሁ፣ ትለያላችሁ።